ጥያቄ ነው እየጠየቀ ያለው ጥያቄ ብቻ ጠይቃለ። ሚዩት አድርግ ቅድም ጠይቀሃል፣ እየመለሰልህ ነው ጠይቃል። አንተ ይዘህ የመጣውን መስፈርት የማሟላት ግዴታ የለብንም ብሎ ግን ስላሴ የሚያሳይ ክፍል አሳይ እችላለሁ እያለክ ነው። በዚህ አንተ መስፈርት ቂስ ያዘው አድርግና አዳምጥ አስረዳለ አሁን እየጠየቅ ያለው ጥያቄ ለምን እንደማይመለስ ምሳሌ ሰጠችኝ። አስረዳህ ብላኬን ዋይት ፈለሲ ነው እንድመልስል የፈለግኩት አለ ጥያቄ ሁሉ ለአንዴ ላስረዳህና ምን መሰለህ አሳቤ ለአንዴ እንዴት ፋሌሽስ እንደሆነ ላስረዳ የጠየቀው ጥያቄ ማለት ነው። አንደኛ መጀመሪያ ብታሳውቀኝ መጀመሪያ አሳውቀው፣ አይደለም እንደሱ አይነት ጥያቄ የመመለስ ግዴታ የለብንም። ለምንደ ታውቃለህ? ፋሌሽስ ጥያቄ ስለሆነ። እንዴት ፋሌሽስ ጥያቄ አለመፈለግናምን ናምን አይደለም ነው ፖለቲካ የተባለ የነበረው ሳለ ምንድ ነው ብላኬ እንዶ ማለት የሆነ ጥያቄ ትጠይቅና ያ ጥያቄ መልሱ አ ወይም አይ ነው ሊሆን የሚችለው ግን መልሱ ከአዎ ወይም ከአይ የሆነ መልስ ሲኖረው ማለት ነው። ምሳሌ አሁን ይሄን ወይም አይ ብለን ነው። ምሳሌውን ስማኝና ከዛ በኋላ ካለ አለ ነው ካለ አይደለም ነው ወደ ማይገናኝ የሰራሁት አናሎጂ ልክ ካልሆነ ምሳሌው ምን ጠይቅህን ጥያቄ አዎ ወይም አይብለ እንድትመልስልኝ ነው የምፈልገው።

በግልጽ አምላክ ፐርሶናል መሆኑ የሚናገር ይህንን ከተስማማን፣ ሁለተኛ ጥያቄ የግዴታ አይደለም መረዳት መቻል አለብኝ። የግዴታ ፋሌሼስ እንደሆነ እያስረዳው ነው። ሰሚው ይረዳውን ምን አይነት ፋሌሼስ አርጊመንት ይዘ እንደመጣ ማለት ነው። ለአንተ ብቻ ሳይሆን ሌሎች ሙስሊሞች ይህን አይነት አርጊመንት ይዘው ስለሚመጡ ወይም አይ የሚል ጥያቄ የግዴታ ነሳ ሲሴት አድርገ መምጣት የለብም ገና ከጀምሩ፣ ማለት ከዛ በኋላ የሚመጡ ሌላ ነገር ከዛ በኋላ የሚመጡ ፎሎፖች ስላሉ፣ ከዛ በኋላ የመጡ ፎሎፖች ስላሉ፣ የመጡ ኮንክሉዥኖች ስላሉ፣ ጥያቄው በመጀመሪያ ራሱ የሆነ ነገር ፕሪሰፖዝ አድርገ መምጣት የለብትም። አንደኛ ነገር ብላክ ኤንድ ዋይት ፋላሲ ሲያልኩ ላስረዳ፣ ለምሳሌ ምሳሌ ነው የምሰጥህ። ሌባ እንደሆንክ እናተ ታውቃለች? አዎ ወይም አይብለ መልስልኝ። የሚገናኝ ነገር አይደለም

አንዴ ቆይ፣ ሶ ትምህርታችሁ መጽሐፍ ቅዱሳዊ ነው ወይስ ለምን ለምን ሚውት እንደምታረጉኝ አላውቅም። በፈጣሪ አይቶሁት ሚውት አታርጉት። ግን ትምህርታችሁ መጽሐፍ ቅዱሳዊ ነው። እኛ መጽሐፍ ቅዱሳዊ ነው ስንል ምን ማለታችን ነው የሚለውን ማወቅ አለብን ብዬ አስረድቻለሁ። አሁን እኔ ወደዚህ ፖይንት እኮ መግባት የፈለግኩት የምር የምታምኑበት ዓለም ላይ ሁለት ቢሊዮን ክርስቲያን አለ መሰለኝ፣ ሁለት ቢሊዮን የሚያምንበት ከዛ ውስጥ አብዛኛው ፓርት ሥላሴ እንግዲህ በሥላሴ የሚያምን ነው ይህ ሁለት ቢሊዮን ህዝብ የሚከተለው ትምህርት የምር መጽሐፍ ቅዱስ ላይ አለ ወይስ የለም ነው። ለምንድን ነው ሌላ ፖይንት ጋር የምትሄደው? ካለ ሳላ እዚህ እዚህ ቦታ ላይ አለ ሳላ፣ ኦሪት ዘዳግም ወይ ኦሪት ዘፍጥረት ወይ መጽሐፈ ገሌ ወይ መጽሐፈ ገሌ ወይ ትንቢተ ገሌ ላይ አለ ተብሎ ነው እንጂ ሌላ ታሪክ ውስጥ ምን ያስገባል? ከሌለ የለም ብለህ ንቀህ ንገረኝ በግልጽ። እኔም አላስጨንቅም፣ በቃ እዚሁ አቆማለሁ። እነግርሃለሁ ያለ እኮ መጽሐፍ ቅዱስ ላይ የሥላሴ አስተምህሮ አለ አሁንም ሜን፣ ሐሳብህ ሌላ ነገር ስለሆነ ነው። ከዛ በኋላ የሚመጣው ፎሎ አፕ ሌላ ነገር ስለሆነ ነው። የስላሴ አስተምህሮ አንድ ያስጨርሰኝ ሳለ ሰምቻለሁ። መጽሐፍ ቅዱስ ላይ የስላሴ አስተምህሮ አለ አለ አለ ወይስ የለም ብዬ ጠየቅኩ። አለ አልከኝ። አለ አልከኝ። እንደፈለግ ጥቅሱን ቀጥል። ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ ሁለት አካላት ያሉ ሁለቱም አካላት ሊ ዲቫይን እንደሆኑ ይነገራል። ክፈተው እስኪ አንዴ። እሺ እንግዲህ አምላክ ትሪ ፐርሰናል ነው በሶስት አካላት የተገለጠ አንድ መለኮቱን የሚለው ዮሐንስ ወንጌል አንድ አንድ ላይ ሊወጣ ነው አሁንም እያደረክ ያለውን ተመልከት። ራሱ እያደረግነው ሶስት አካላት ከዛ በኋላ ደግሞ አንድ። መጀመሪያም እኮ ገብቷል፣ አሳቢ ገብቷል። ጀመሪያ ካል ነበር የሚለውን እንመልከተው። ቃሉን እዚሁ የተመለከት ነው እየመለስክልኝ ምናምን እንሄዳለን። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ሲል ሶስቱን አካላት መጀመሪያ ታሳይኛል። ሶስቱን አካላት አንዴ አሳየኝ እና ከዛ ቀጥል። አያችሁ፣ የራስን ሚነት አድርጉት። የራሱን መስፈርት ነው ይዞ የመጣው ያልኳችሁ ለዚህ ነው። ስላሴ እንዴት ነው በመጽሐፍ ቅዱስ ያለው የሚለውን ከራሳችን አስተምሮ እናሳያለን እየተባለ የራሱን መስፈርት እንደዚህ ካልሆነ እንደዚህ አይሆን ና ትወርዳለህ፣ ታብታብ አድርግ። እንደውም አንተ ሌላ የሚጠይቅ ስርዓት ያለው ሙስሊም አስገቡ። የራሱ መስፈርት አስቀምጦ ያንን መስፈርት የሚያሟላ አምጡልኝ ነው። ግዴታ ያለብንም እኮ ያ መረዳት ያለባችሁ ነገር፣ ቅድም እያልኩ የነበረው እንዴት ነው የስላሴን አስተምህሮ ያመጣችሁት? እንዴት ነው የስላሴን አስተምህሮ የተረዳችሁት? ከመጽሐፍ ቅዱስ ብላችሁ ነው ከጥያቄው መጀመሪያ ያለባችሁ እንጂ ወይ ቁራ ላይ እንደዚህ ተብሎ ተቀምጧል፣ አምላክ እንደዚህ ብሎ መናገር አለበት የሚል ነሰሰሪ ኮንዲሽን ይዛቸው መምጣት የለባቸውም። ገና ከጀመሩ እንደዚህ አይነት ነሰሰሪ ኮንዲሽን አምላክ ላይ አይሰራም። እናንተ አላችሁም ለአምላክ ነሰሲቴት የምታደርጉለት ገና ከጀምሩ ማለት ነው። ስለዚህ እናንተ ስላሴ እንዴት ነው የተረዳችሁት የሚለው ጥያቄ ይቀድማል። ከዛ በኋላ ስላሴ እንዴት ነው የተረዳችሁት የሚለውን ሐሳብ ከተረዳችሁ በኋላ ኦኬ እንደዚህ ከሆነ የተረዳችሁት ይሄን ሐሳብ የሚወክል ነገር አለ ወይ ብላችሁ ነው መጠየቅ ያለባችሁ እንጂ እንደዚህ ነው መቀመጥ ያለበት እንደዚህ ተቀምጧል ወይ ተብሎ አይጠይቅም። ገና ከጅምሩ እኛም እንደዛ ብለን አናምኑ። ገና ከጅምሩ ማናምኑ ነው የጠይቃችሁን ያላችሁት ማለት ነው። ስለዚህ የስላሴ አስተምህሮ በመጽሐፍ ቅዱስ አለ ወይ ለሚለው፣ አሁንም ሳላህ ካለ ተመልሰህ ግባና እዚህ ክፍል ላይ መልቲፐርሰናል የሆነ አምላክ ሁለቱም ዲቫይን ፉሊ ዲቫይን የሆኑ አካላት እንዳሉ ማየት እንችላለን። ግባ የራሱን መስፈርት ይዞ መጥቶ የዛም መስፈርት የሚያሟላ አምጡ ብሎ የሚጠይቅ ከሆነ እኛ ግዴታ የለብንም፣ የመስማትም ግዴታ የለብንም። ቅዱስ፣ እሺ ተመልሻለሁ። ሰው አታስወጡ። ቅዱስ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ነው እንግዲህ ለስላሴ ማስረጃ ብላይ ያቀረብ፣ ከሁለቱ አካላት ፉሊ ዲቫይን ናቸው የሚል ነገር ለማሳየት ነው። ግን የስላሴ ትምህርት ሁለት አካላት ምንታዊነትን አይደለም። ስላሴ ሲባል ስላሴ ማለት ሁለት አካላት ጭምር አይደለም። እዚህ ጋር አሁን አንድ እንዳልከው ፎር ዘ ሴክ ኦፍ አርጊውመንት እንኳን ተስማምቼ ብሄድ እና ሁለት አካላት ቢኖሩ ኦኬ፣ አንድ ጊዜ አንድ አንድ ድምጽ የላሰማህ አንድ ጊዜ አንድ አንድ አንድ ጊዜ ፕሊስ፣ አንድ ጊዜ ሳላ፣ የምትጠይቀው ጥያቄ ጥያቄን አቅርበሃል፣ እሱ ይመልስልሃል። መልሱ ተዋጠልህም አልተዋጠልህም ይዛው ቁጭ ትላለህ ማለት ነው። ቅዱስ ይቀጥል፣ ሀሳብህን ቀጥል። ሲጨርስ ታወራለህ፣ ሚውይት ታነሳለህ፣ ሲጨርስ ብቻ ሳላ ፎር ዘ ሴኮፍ አርጊመንት እዚ ጋ ያለውን ብቀበልልህ ራሱ ብላል ፎር ዘ ሴኮፍ አርጊመንት እዚጋ ሁለት አካላት ሁሊ ዲቫይን እንደሆኑ ብትቀበልልኝ ደግሞ የመንፈስ ቅዱስን ፉሊ ዲቫይንነት ደግሞ ያሳያል። ችግር የለብኝ፣ ዳስ ኦኬ። ስለዚህ ከዛ በኋላ ምን ከዛ በኋላ ምን የሚል ኮንክሉዥን ላይ ትመጣለህ ማለት ነው ወደ ሳይሆን ተገደል አምላክ መልቲፐርሰናል እንደሆነ ሶስቱም አካላት ደግሞ ፉሊ ዲቫይን እንደሆኑ የሚለው ኮንክሊዥን ላይ ትመጣለ ማለት ነው። ሲምፕሊ ምን ማለት ነው? ስላሴ ማለት ነው። አለቀ። ሲትኩ እኛ የምናምነው ያንን ነው። እዚህ ክፍል ላይ ዳይሬክትሊ ሶስት አካላት አሉ ሶስቱ አካላት ፉሊ ዲቫይን ናቸው ይላል አላልኩም። እኔ ያልኩትን ነው አምጥ፣ ራሱ እየጠየቅኝ ያለው እኔ እያልኩ ያለት እዚህ ክፍል ላይ ሁለት አካላት እንዳሉ ሁለቱም አካላት ደግሞ ፉሊ ዲቫይን የሆኑ እንደሆነ ይናገራል ነው እያልኩ ያለት። ሶስተኛው አካልስ መንፈስ ቅዱስ ትላልካል። ደግሞ የመንፈስ ቅዱስን አምላክነት ወር ፉሊ ዲቫይንነት ደግሞ አሁንም ከመጽሐፍ ቅዱስ ከሌላ ቦታ አይደለም አመጣው ከመጽሐፍ ቅዱስ መንፈስ ቅዱስ ሶስተኛ አካል እንደሆነ እኔ የሚል እንደሆነ ፕላስ ደግሞ እኔ ብቻ ብሎ የሚቀር ሳይሆን ደግሞ እኔ ሲል ያ በአካልነቱ ላይ ደግሞ መለኮታዊ አካል እንደሆነ አሳያለሁ። እዚህ ላይ ጥያቄ ካለ ቀጥል። የግዴታ እንደዚህ እንድታመጣልኝ ነው የምፈልገው፣ ሶስት አካላት የሚል ፈልጋለሁ። የሚል አይነት ጉንጫ አልፋ ክርክር ላይ አትግባ። እንደዛ የሚል አይነት እምነትም የለ፣ ነው ገና ከጅምሩ እኛ ጋር እዛ ሴት እዚህ ጋር ማብቃት መቻል አለብን። ስለዚህ ትራዲሽናል ስናሲ በኋላ አሁን እንግዲህ ሁላችሁም እንደተረዳችሁት ስላሴ ብሎ ማለት ከጥንትም ከጠዋቱም ስታስተምሩ እናንተ አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን ግን አንድ ነው የሚል ትምህርት ነው ይህን ነው ስላሴ እያላችሁ እናንተ ህዝበ ክርስቲያኑ ስታስተምሩ የኖራችሁት ለረጅም ዘመናት ለብዙ ጊዜ ነገር ግን ይህንን ትምህርት መጽሐፍ ቅዱስን ስንፈልግ ስንፈልግ አንድም ቦታ ልናገኝ አልቻለም አንተ ስላሴን ያመላክታል በላይ ያመጣሁ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ ኢቨን ምንም ስለ ሶስት አካላት የሚናገር ነገር የለውም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም ይህንን ጥቅስ ልክ እናንተ የሚያምኑ በአንድ ዩኒታሪያን ክርስቲያኖች አሉ ስላሴን ስለሚያመላክት ሆኖ አይደለም። ስላሴን የሚያመላክት ቢሆን ኖሮ የመጀመሪያዎቹ ሰዎች ይህንን ጥቅስ ለስላሴ እንደ ኤቪደንስ ይጠቀሙት ነበረ። ማንም ሲጠቀሙ ግን አላየንም። ኦኬ። ስለዚህ ስላሴ በግልጽ ምንም የተቀመጠ መጽሐፍ ቅዱስ ላይ አናገኝም። ልክ እናንተ ደግሞ በሶስት አካላት የሚያምኑ አካላትም አሉ ከአንተ በፊትም ያሉ የተለያዩ ቦታዎች ላይ ይታመን ነበረ። ስለዚህ ስላሴ የመጣው ከመጽሐፍ ቅዱስ አይደለም፣ ይልቁንም ከፓጋኒዝም እንደሆነ ነው እንግዲህ የተለያዩ ምንጮች የሚያስረዱት እና በሚያሳዝን መልኩ የተቋረጠ አይደለም። አንድ ምንድን ነው መሰለ አንደኛ ጥያቄ አቅርብ ነው እንጂ ኮንክሉዥን ሥራ አለን አልተባለም። ሌላኛው ደግሞ ቅድም ጀምሮ በጣም በጣም ልነግርህ እየሞቃካሉት ነገር አንድ ስፔሲፊክ ቨርስ የስላሴን ኮንሰፕት በሙሉ የያዘ አንድ ስፔሲፊክ ቨርስ የማቅረብ ግዴታ የለብንም አልኩ። ግዴታ አለባቸዋል። እሱን ክራይቴሪያ ከየት እንዳመጣኸው ታሳየናለህ። የአንተ ክራይቴሪያ አይደለም ብዬ አስባለሁ፣ የራስን ስለማትነግረን። ስለዚህ እሱን ክራይቴሪያን ታስቀምጥ ክልለኛ ታሳየናለህ። ሌላው ይኸውልህ፣ አንድ የተረጋገ፣ ይኸውልህ ብዙ ቨርሶች ወይም አጠቃላይ መጽሐፉ አጠቃላይ መጽሐፉ ከመጽሐፉ የተገኘ ኮንሰፕት እንደሆነ ነገር ያለው። አሁን እዚህ ጋር አንድ ቨርስ አወጣልህ አይደል? ከዚህ ቨርስ ላይ ሙሉ ሙሉ ዶክትሪኑን ላግኝ ለምን ብለህ ትጠይቃለህ። እንትን እያስቀመጥክ ነው ማለት ነው፣ ክራይቴሪያ እያስቀመጥክ ነው። ከአንድ ቨርስ ላይ ሙሉ ዶክትሪኑን ማግኘት አለብኝ ብለህ ክራይቴሪያ አስቀምጣል። ከየት አመጣው እሱ ክራይቴሪያ? እሱ መልሰህ ትጀምራለህ። አይ አም ሶሪ አንዴ ቆይ፣ ብዙ ሰዓት ስለጠበቅን ዌይስት ኦፍ ታይም እንዳይሆን እሱም ክራይቴሪያ አሳይተህ ትጀምራለህ። ዘምር ምንም ችግር የለውም። አዎ እምነት የሚመሰረተው በመጽሐፍ ነው። መጽሐፍ ላይ በግልጽ የተጻፈ ነገር ስላሌለ ነው ዛሬ ላይ ኢቭን በስላሴ የምታምኑ ሰዎች መካከል እንኳን ልዩነት የተገሰጠው። አሁን አንተ ልጠይቀህ አንተ ልጠይቀህ እና የሥላሴን ዶክትሪን ኮምፕሊትሊ የሚያሳየን የሆነ በግልጽ የተቀመጠ የመጽሐፍ ቅዱስ ክፍል አለው? የት የለም። ቅድም ያልከው መልስልኝ አሁንም እደግምልሃለሁ እስኪገባ ድረስ ይቀርታ፣ ወንድማችን እንደሱ አይነት ስፔሲፊክ የሆነች አንድ ቨርስ ሙሉ ዶክትሪኑን የያዘች የማስቀመጥ ግዴታ የለብንም። አሁንም እኮ እሱ ግዴታ እኔ ላይ ፎርስ እያደረግ ነው። ከታወቀ አንተ ላይ ግዴታ አለ ብሎ ሳይሆን እየጠየቅኩ ነው። አንተ ላይ ግዴታ መጽሐፉ ላይ አለ ወይስ የለም? የሥላሴ ዶክትሪን አለ የትኛው ጥቅስ ላይ የትኛው ጥቅስ ላይ ኤግዛክትሊ ይሄ ነው ችግር። ጥቅስ ዶክትሪኑን የያዘ ጥቅስ የማስቀመጥ ግዴታ የለብኝም። እኔ ወንድማችን አንድ ቦታ ላይ ግዴታ የለበትም አንድ ቦታ ላይ የመቀመጥ ግዴታ የለበትም። አንድ ጥቅስ ነው የፈለግኩት ጥቅስ የማቅረብ ግዴታ እንዳለብኝ ክራይቴሪያሙን ኬት ነው ያመጣው? ዮ ከመጽሐፉ ድራይቭ የማድረግ ቴዎሎጂካል መብት አለኝ። አረ ስማ ስማ ስማ፣ በአጠቃላይ በቴዎሎጂ ዶክትሪንን ዶክትሪንን ከመጽሐፍ ድራይቭ የማድረግ ሙሉ በሙሉ መብት አለኝ። አንተ ጥቅስ ብቻ እንዳቀርብ ክራይቴሪያም አስቀምጠሃል። ኬት አመጣው? እሱን ክራይቴሪያ ግዴታ መኖር አለበታ። ምክንያቱም ብዙ ሰዎች የሚከተሉት እምነት ትምህርት ስለሆነ ያስፈልጋል። አዎ ያስፈልጋል። ምን መሰለህ ያስፈልጋል። ቴዎሎጂ ስነመለኮት ነው። ስለዚህ የሚገነባው ስነመለኮት ከመጽሐፍ ነው። እምነት የሚገነባው ከመጽሐፍ ስለሆነ ጥቅስ የሚገኘው ከመጽሐፍ ነው አይደለ? አዎ ትክክል። ጥቅስ የሚገኝው ከመጽሐፍ ነው፣ ግን ዶክትሪን ከመጽሐፍ ይመጣል ማለት ዶክትሪኑ ግዴታ አንድ ጥቅስ ላይ መቀመጥ አለበት የሚል ደጋለ ስለዚህ በግልጽ ስላሴን ያብራራ የመጽሐፍ ቅዱስ ጥቅስ የለም ነው እያላችሁ ያላችሁ ተረለ አንድ ጊዜ አሁን ይሁን አሁንም ደግምላለሁ፣ ደጋግምላለሁ ችግር አሁን ምን አልከኝ? ዶክትሪን ከመጽሐፍ ኧረ አንዳችሁ ሚውት አድርግ ሳላም፣ አረ አድም ሚውት አድርጊያቸዋሉ። አንድ ይቅርታ የመጀመሪያው ደረጃ ይዞ የመጣው እዚያ ሄደ። ወደ ከአባ ልክህና ከሙስሊም ሴቶች ጋር ሁለት ደብል እያደረግህ ካውራ በመጀመሪያ ደረጃ መስፈርት ይዞ መጥቷል። መስፈርቱን አይታችሁ እንዳወጣችሁለት ወጣችለት አይደለ ዮሐንስ ወንጌል አንዳንድ ወጣ የምታስገቡት ልጆች እሺ፣ ቀጥሉ። ኧረ አንድ ጊዜ አረ ላውራ እንደዛ ይሻላል። እሺ ሶ አድራድ ከአንተ አንድ ጊዜ ሞዴሬተሮች፣ አንድ ሰው ሰው ሲያስወርድ ካስወረደ በኋላ ራሱ ማስገባት ሲፈልግ ያስገባዋል። ስለዚህ ባታስገቡ ደስ ይለኛል። ሳላ አንድ ፖሊስ አንድ ጊዜ ስትባል ጆሮ እንደሌለው ሰው አስር የማይክ አትክፈት። ጆሮ እንድትሰማበት ነው የተሰጠህ ስለዚህ ስለዚህ ስማምቻለሁ ባይዘና አረጉኝ ለማለት ከሆነ አንድ ጊዜ ሃያ ሰከንድ ብቻ ነው የምናገር።